ነጸብራቅ አንድ ኢየሱስ ስለሚመጣው መከራ ለደቀ መዛሙርቱ መንገር የጀመረው ለምንድን ነው? ሁለት ጴጥሮስ ኢየሱስን ምን አለው? የተገሠጸውስ ለምንድን ነው? ሶስት በዚህ የመጽሐፍ ቅዱስ ክፍል ውስጥ ኢየሱስ ጴጥሮስን ሰይጣን ብሎ የጠራው ለምንድን ነው? አራት እራስህን ክዶ መስቀልህን ተሸከም ማለት ምን ማለት ነው? አምስት አንድ ሰው ለኢየሱስ ሕይወቱን አጥቶ አሁንም ሊያገኘው የሚችለው እንዴት ነው? ስድስት ኢየሱስ ዓለምን በማግኘቱ ነፍስህን ግን ማጣት ምን ማለቱ ነው? ሰባት ክብር ሳያዩ ሞትን የማይቀምሱ እዚህ የቆሙት እነማን ናቸው? ማቴዎስ 10 ከ21 እስከ 28 ኢየሱስ ከዚያ ጊዜ ጀምሮ ወደ ኢየሩሳሌም ይሄድ ዘንድ በዚያም በሽማግሌዎች በካህናት አለቆችና በጸሐፍት እጅ መከራን ይቀበልና ይገደል ዘንድ በሶስተኛው ቀን ከሞት ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጽላቸው ጀመር። ጴጥሮስም ኢየሱስን ወደ ጎን ሳብ አድርጎ ጌታ ሆይ እንዲህ ያለ ነገር ፈጽሞ አይድረስብህ እያለ ይገስጸው ጀመር። ኢየሱስም ወደ ጴጥሮስ ዘወር ብሎ አንተ ሰይጣን ወደ ኋላ ይሂድ የሰው እንጂ የእግዚአብሔር ነገር በሐሳብህ ስለሌለ መሰናክል ሆነህብኛል አለው። ከዚያም ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ሊከተለኝ የሚወድ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነገር ግን ነፍሱን ስለ እኔ የሚያጠፋት ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣምን ይጠቅመዋል? ወይስ ሰው በነፍሱ ምትክ ሊከፍለው የሚችለው ዋጋ ምንድን ነው የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል ለእያንዳንዱም ሰው እንደ ስራ ዋጋውን ይከፍለዋል በእውነት እላችኋለሁ እዚህ ከቆሙት ሰዎች መካከል የሰው ልጅ በመንግስቱ ሲመጣ እስከሚያዩ ድረስ ሞትን የማይቀምሱ አሉ። እንጸልይ። ጌታ ኢየሱስ ሆይ የመከራንና የክብርን መንገድ ስለገለጽክ አመሰግንሃለሁ። እውነተኛ ፍቅር ሁሉንም ነገር ለመሰዋት ፈቃደኛ መሆኑን አሳየኸን። መስቀልን ለማስወገድ ስሞክር ይቅር በለኝ፣ አንተ እንድሸከም ጠራኸኝ። በየቀኑ ራሴን እንድካድና በድፍረት እና በትህትና እንድከተልህ እርዳኝ። ልቤ ከመታዘዝ በላይ ማጽናኛን ሲፈልግ በጸጋ አርሙኝ። ለእኔ ሳይሆን ለአንተ ስል ሕይወቴን ለማጣት ብርታት ስጠኝ። አንተን ከማወቅ ጋር ሲወዳደር ዓለማዊ ጥቅም ምንም እንዳልሆነ አስታውሰኝ። ነፍሴን ከራስ ወዳድነት ምኞት እና ትዕቢት ማታለል ጠብቅ። ህመምን ወይም አለመቀበልን የሚያካትት ቢሆንም እንኳ እቅድህን እንዳምን እርዳኝ። ስለ እውነትህ በድፍረት እናገር እንጂ በአንተ አላፍርም። በክብርና በኃይል የምትመለስበትን ቀን አዘጋጅልኝ። ህይወቴ ለአንተ አዳኝ፣ አሁንም እና ለዘላለም ክብርን ያምጣ። አሜን።